ሮሚ፣ ሰርግሽ መቼ ነው? ምን አባሽ አገባሽ? የምትጠሪ መስሎች ነው? አንቺ ጄሪ እና ቶሚ፣ ጄሪና ምንድነው ቶሚ የሚባለው ፊልም? ገና ስም አትጅም። ቶሚና ቶመኛ ጄሪ ነው የሚባል ፊልም ማለትናል። አንቺ ዝንጀሮ የድመት ስም ይዘሽ፣ ሮማን፣ ሰርግሽ መቼ ነው? ምን አባሽ ያገባሻል? ስለኔ ሰርግ ሲወራ ጠብቀሽ ታዳምጫለሽ? ማን አባሽ ጠራሽ? አንችን ሲጀመር እከካ የትኛው ገንዘብሽ ነው አሁን የኔ ሰርግን የሚያስጠይቅሽ? የኔ ሰርግ ለመምጣት ልብስ እንኳን ስንት ነው? በአሁኑ ሰዓት ልብስ ትገዣለሽ? ጸጉርሽን እናቴ ናፈቅሽኝ። በሹካ ናፍቀሽ ይሄ በሹካ አግለሽ የምትመጩ ሰርግ አይደለም። ሰርግ ቤት ሄደሽ በስነ ስርዓት ሰርግሽን ላይ ሁማኔር አለሽ፣ ኮንፊደንስ አለሽ ወይ? ፊልተር የለም። የኔ ሰርግ ላይ ለመምጣት ፊልተር የለም። በፊሊተር ፎቶ የምትነሱ አንዳችሁ ስልክ አታስገቡም። በእኛ ካሜራ ማኖች ነው የምትነሱት። በፊሊተር ፎቶ የለም። ሰርግ ላይ ሞራል አለሽ የመምጣት መግቢያው መቶ ብር ነው ሰምተሻል። መቶ ብር ስልሽ የኢትዮጵያ እንዳይመስልሽ መቶ ፓውንድ። መለስተኛው አምሳ ነው። አምሳ ፓውንድ ከከፈልሽ፣ ለማንኛውም ምናልባት እዚህ ለንደን ኮን ያለሽ እና ድንኳን ሰብረሽም ከገባሽ አምሳ ፓውንድ ከከፈልሽ ጥሬ ስጋ የለም። ከኔ ጋር ፎቶ አትነሽም ቪአይፒዎች ብቻ ነው የፎቶ ፕሮግራም ላይ የሚገኙት ይገባሻል እንደ አንቺ በአንድ ግራም ወርቅ አይደለም የተገባው ዳይመንድ ነው ተንበርክኮ የተደረገልኝ እና ሰርጉን ኢማጂኔሽን ማድረግ ነው ኦንሊ የአሜሪካን ሴሌብሬቲዎች ያደረጉት ዳይመንድ ነው እጄ ላይ እያየሽ ያለሁት ኔቪ የነሻላ ሙዲ ሚስቶች ሊኖራቸው ይችላል አስፋራ ሳይኖ የአሜሪካን ሴሌብሬቲ ያላቸው ዳይመንድ ቀለበት የተደረገልኝ ከብድሻ አለኩ። ያ ከቻላችሁ በረከትሽ ይድረስብን ድረስብን፣ አንቺ ለአንቺ የፈሰሰ ለእኛ ያካፋልን እያሽ መጻፍ ነው። ለአንቺ የደረሰ አምላክ ለእኛ ይድረስልን፣ በረከትሽ ይድረስብን ድረስብን፣ ያካፋልን፣ ያርከፍክፍልን እያሽ ኮመንት ማድረግ ነው። ያ የሞተ ሰው ፎሎ የምታረጉ እዚህ ውስጥ አንድ ሺ ምናምን አላችሁ። ፎሎ ያላደረጋችሁ ስንቶቻችሁ ናችሁ? ለምን ላይፍ ላይ ነኝ። እናንተ ፎሎ እንድታረጉኝ ለአንድ አመት ዜና ሰርቼ ለንደን ሮማን ከዚህ አለም በሞት ተለይታለች ብለህ ከሰማይ ቤት ትገባለች ብለህ አንድ ሚሊዮን ታስገባኛለህ። ቁጭ ብለህ ግን ድድ ስታሰጣ አለም ላይ የዞርኩበት ሮማን እናቴ ኳንችን በማየት ብቻ ቲክቶክ አውጥታ እናቴ ግን ፎሎ ያደረጉ ከብት ፎሎ ማድረግ እንኳን ከብት እኮ ነው። እኔን የሚከተለኝ አልቅሱ። የሮማን ትግል ትግላችንን ከለለው በሉ ደግሞ ሮማን ኮት ሰውን ሰብስበው ሂዱ። ማን አባታችሁ ቁጭ በሉ አላችሁ። ሀቢባ እየገባች አስራ ሁለት ሺ እየያዘች ትግሉን ቀነሰችው። አያበሻ ትግል ደከምን ኮ በእናንተ ወሬ ከለለችው። ማሜ ስለ እንትን እያወራ ትግሉን ከለለው። ማን አባ ከለለ መታገል ትግል እንደዚህ ነው ወይ ቲክቶክ ላይ ነው ወይ ትግል ያለው የምጠይቃችሁ ነገር ትግሎ ያለው እዚህ ነው ወይ ለምን ትዊተር ላይ አትታገሉ ትዊተር ላይ እየታላችሁ አላችሁ ትዊተሩን አታጨናንቁትም ትግሉ ያለው እዛ ነው ቲክቶክ ላይ በመቀደር ነው ትግሎ ያለው ሰልፍ ለምን አትወጣም አገሩን ለምን አትቀውጠውም ተጋሮ በአንድ ሳምንት ድፍን አለም ኢትዮጵያ ጉዶ ነች እስኪባል ይቀወጡት ምን እየሰራ ነው ትግሉ እዚህ ነው እንዲህ ያለው ለምን ቦታ አትታገልም ሀቢባ ትግሉን ከለለችው? ትግል የጠፋብህ ደንቆሮ ፒፕል። ማንም እዚህ ማንን የምትወክል የለም ደንቆሮ። ትግል ከታገልክ በስነ ስርት ወተታገል። ቲክቶክ ላይ ደግሞ ማናባ ነው ያንተን ትግል የከለለው? ሀቢባ አሁን ሀቢባ አልተመቸችውም። ሰው ፎሎ አረጋት። ቅናት፣ ምቅን፣ ቅናም፣ ቅናታም፣ የቅናታም ሰፈር ልጅ፣ ምቀኛ፣ የምቀኛ ሰፈር ልጅ

አብረህ ልታዳምጥ ተጠራርተ ትመጣለህ። ከዛ ሀቢባ ትግሉን ከለለችው? ምን አባት ሰራለ? ማን አባ እሙሙ አዳምጣለ? ማጠራ ምክንያት ለምን ትፈልጋለ? መታገል ማን ያዘ? አትታገልም። ምክንያት ከምትሆን ትዊተር ላይ ትዊተር ውስጥ ማን ያዘብህ? ሀቢባ ትዊተር ላይ አለች፣ ሰልፍ አዘጋጅተ ሀቢባ ሰልፉን ከለለች? ለምን አትሄዱም? ሰልፉንም ለምን አትቀውጡትም? ምንድነው ትግሉን የያዘባችሁ? ለምን ተዋሻላችሁ? እኔ አንቺን ላመሰግንሽ ነው የመጣት። አይ ዶን ኒድ ምስጋና ኦረዲ። እግዚአብሔር ያመሰገነኝ ሰው ነኝ። ኦረዲ ሙሉ ኢትዮጵያዊ አመስግኖኝ ኢትዮጵያ ውስጥ እንደሚወደ ይነግሮ እንደምትወድኝ አትልፉ፣ አትንገሩኝ አውቃለሁ። ማመስገንም ምንም አያስፈልገኝም፣ ምስጋናም አልፈልግም ኦረዲ። ኢትዮጵያ ሄጄ አመስግኖኝ አክብሮኝ አገሬ ላይ ዘጠና ዘጠኝ ፐርሰንት በሚባል ኢትዮጵያዊ እንደሚወደኝ አይቼን የመጣሁት ዩ ዶ ናፍቱ ቴል ቴልሚ ሀው ዩ ላቭ ሚ ኦልሬዲ አይ ኖው። በእንግሊዝኛ ልንገራችሁ በአማርኛ ኦልሬዲ አይ ኖው። ኢትዮጵያ ውስጥ ዘ ኦንሊ ፐርሰን የሚወዱት እኔና ሞጣን እንደሆነ አረጋግጬ ከኢትዮጵያ ተመልሻለሁ። አቋችሁም እናንተን ዝም ዝንባምዚ ምጭሆን ማንም አይወድምም አቅም ጂክያ ኦሮሞቹ ዋናው ከታችም ከላይም ሀጠራው ሀሬ ነው የሚሏት ጂጂክያ፣ በሰው ደም የሰከረች እብን እንኳን አነኩትም እንጂ አብሯት በቃ ፍሬንድ የሚሆን ምንም የነበረ ልጅ ተደበደበ ብላ እንዴት እንደምትደሰታያችሁ! እንዴት የሰው ልጅ በምድር ላይ ሰው ተደበደበ ብሎ ይደሰታል? ጠላቴ ቢሆን እንዲህ ሰው ተደበደበት፣ ዳንኪራ እኮ የደለቀችው ግን፣ ማንም አባቱ ወንድ የሆነ አይነካውም። ይህስ ተጋሮ እንዴ! ያላወቅሽው ነገር ቢኖር የትግራይ ልጅ ነው፣ የትግራይ ልጅ ነቅተሹ እንደዚህ መተሽ ጸበደላ ላኮ ናቸው። የተጋሮ ልጅ ነው፣ ባይዘዌ ማንንም የሚርሰው አይደለም። አንቺን ዝምባም ቱና ቱና ትሸቻለሽ አልፈልግም ስላለሽ መሮሽ እሱን ትከታተያለሽ አይፈልግሽም ከዚህ በላይ ለአንቺ ሞት የለም ወንድ ልጅ አልፈልግሽም አፏ ይሸተኛል ስተኛ ጥርስሽ ቱና ቱና ነው የሚለው ብሎ አልፈልግም ብሎሽን ሄድሽ ላሽ ብለሽ መቀመጥ ሲገባሽ እሱን እየተከታተልሽ ውርደት በምድር ላይ ከእንደ አንቺ አይነት ሴትዮ ማየት የገዛ አብሮ ሴተኛ ወንድ ልጅ ተደበደበ ብለሽ የምትደሰች ማን አባቱ ነው የሚነካው? ወንድ የሆነ አይነካውም። ሲጀምር ልንገርሽ፣ አሁን ቀለበት ሊያረጉ ነው። ሊያገቡ ነው። መሮሻል። አገኘ የራሱ ከግራ ጎኑ የወጣችለትን አገኘ። ኮባ በያት ምን በያት ምን በያት አገኘ። መስሚያ ውጥት ነው። ተጓሮ ደግሞ አውደልሽ ከወደደ በፍጹም አይላቀቅም። ጀግና የትግሬ ልጅ ነው። መስሚያው ጥጥ ነው። ቆንጆ ነው። የሚፈልጋትን አግኝቷል። ለሽ ብሎ ይኖራል። አንቺ ምን አንጨረጨረሽ? ምን አከታተለሽ? ምን አከታተለሽ? ሆዴን ስትነኪው እኔ ከዛሬ ጀምሮ እንደማለቅሽ እንድታቂ። ሆዴ የአዲስ አበባ ልጅ ነው፣ ይመለከተኛል። ሲቀጥል፣ ተጋሮ ነው። ግማሽ አካላይ ኦልሬዲ እኔ ተጋሮ ነኝ፣ አግብቻለሁ። ከአንቺ በምንም አትገናኝ። በግድ ትግሬ መጠጋጋት ትግሬ ወደቅ አንሽን ያለሽ ማን ነው? ዝባ እኔ ብናገር ስለ ትግሬ፣ ግማሽ አካሌ ትግሬ ሆኗል። ወንድም አለኝ ከትግሬ ተወለደ፣ ምክንያት እንጂ ታገ አንቺ፣ ማን አባሽ? የምን አባሽ? ትራስ ነው የምተኙ ትራስ ነው፣ ትራስ አባሽ ጥራ ቦርኮ፣ በእንጨት አይነካሽም ትግሬ። ይሄ ምስኪን ሚዲያ አማቂ አዲስ አበባ ልጅ ባይዘው ወይ ሚዲያ አይወዱ፣ ሚዲያ አይጠቀሙም ሀፍት አምሳ ፐርሰንት በሚባለው የአዲስ አበባ ወንድ ስፔሻሊ ሚዲያ ወዱ ሚዲያ ስለማያቅ ጭራ ቁኝ እብዱኝ ሳያቅ ምስኪን አገኘሽ ጠጥቶ ሰክሮ ወንድ ከሰከረ ምንም አያቅ ገባበት ሲያያት ከፍ ነው ዶሮ ስሰራ ተኝታ አንድ ስሰጠው ምን ስትለው እስቲ ልሹፈው ብሎ ገባ አየ አልተስማማው ያፏጠረን አላስተኛ ለውጥ ለወጣ አገኘ ሌላ ቢጤውን እንዴት ነው የምትከታተለው? እንደ ደፋር ትግራዊት ነኝ አላለችም። ትግራዊት እኔን ራሱ ሁለት ዓመት ታይቶ ኖሮ የሚሰጥሽ ነው ያሉኝ። በቅንፍ ውስጥ ነው ስሙን ያስቀመጥኩት ሰማር ብዬ ትግሬ ዝም ብሎ ማንነቱ የሚሰጥ መስሎች ነው እንዴ? አያንቻ አመዳም ቦርኮ እኔ ራሱ ተጋቼ ራሱ ሁለት ዓመት ትዳርሽን አይተን ነው የምንሰጠው እንጂ ትግራዊቲ ነኝ ማለት እራሱ አይቻልም። በነሱ አመዳ ተነስተች ትራስ ትራስ አባሽ ጥፋ ትግሬ ወደቃን ሺ መሰለሽ እንዴ? የማንም ቦርኮ ሄደሽ ከኦሮሞ ጋር ስትጣይ ትግሬ ነኝ ተነስተሽ ትግሬ ወደቀ የሚያነሳ መሰለሽ እንዴ? አይተውሽ ወደዳችን ሪል ሞን ሲያረጋግጡ ጠፋ አድርገው ዱሻል አፍሽን ስካፍችባቸው የነበርሽ እረስተውት ትግራይቲ ሪሊ ምንሽ ነው ትግሬ የሚመስለው? እኔ እንኳን ቀይ ነኝ። የእነሱ ዘር ነው ያለብኝ። ጉራጌና ትግሬ ምንም ጥርጥር የለውም፣ ከአንድ አካባቢ ነው የመጣው ይባላል። የተጻፈ ነው። አንቺ ለራስሽ ምኑ ነው ትግሬ የሚመስለው? ወፊን ለምኮ ትግሬ ለማለት እንኳን እኔ ብል እንኳን መልኬ፣ አንቺ ምንሽ ቦርኮ ተቆራርጠሽ እንኳን አሬት ጥቁር ሴጣን እኮ ነው የምትመስለው። አንድ ደግሞ ፎቶ ተለቋይታችኋል ጥቁር ሴጣ አንድ ግለሰብ ላይ ሁሉ ሰው እንዲሆኑ ብሎ ይነሳል። ደግሞ እንዳለ ምን አድርጌ ነው ወንዶች እንደዚህ ጠመዱ? የሴት ብር እንዳይበላ ስለተከላከል፣ ሴቶችን ስላነቃው፣ ሴቶች እንዲነቁ አይፈለግም። ሴቶች ሁሌ የብራቸው እየተበላ እየተወቀጡ እንዲኖሩ ነው የሚፈለገው። ሴቶችን ስላነቃውባቸው ወንዶች ተሰብስበው ስብሰባ ተነሱ እና እኔ ላይ ጣዋት ከንቅልፌ ስነሳ እስክሪን ሪከርድ ተላከልኝ ማታ ላይ ተሰብስበው እኔ አስጨንቂያቸው በጣም። የኔን አካውንት እንዲዘጋ ስብሰባ እያካሄዱ ነበረ። ለምን ሴቶችን ለምን አነቃች? ለምን ሀቢባ ቲክቶክ ላይ ከመጣች በኋላ ሴቶች ነቁ፣ ለወንድ ብር መስጠት አቆሙ፣ ብለው ወንዶች ተነሱ። ሴቶች ራሳቸውን ለምን ቻሉ? ሴቶች እራሳቸውን ዋጋቸውን እንዲያውቁ ራሳቸው ሴቶችን ነው መመክረው። ራሳችሁን ውደድ፣ ዋጋችሁን ወቁ ስላልኩኝ ኮሩባችሁ ሴቶች፣ አለ ኮሩባችሁ። እኔ ከመጣው በኋላ ሴቶች ኮሩባችሁ፣ እንደ ድሮ አልተለማመጧቸው። በዛ ነው አለውልሽ፣ እህትሽ እንዳሰማያቸው ቀጠቅጥልሽ አለው ባልሽ። ያለይ ባሌ ካላምን፣ ወንድሜ አይደለ አብሮኝ የሚኖረው የኔ ባል። እንዳንተ ልፍስፍስ ልፍጭፍጭ፣ አባቴ ቆፈረ ልጉድጓድ የሚመስል ቀበቱን ከቶ ጉድጓድ ውስጥ የሚከትም ባል አይደለም የሴት ልጅ ስሜት ጠብቆ ሮሚ ሬዲናት ወይ ብሎ አስቦ እንጂ እንዳንተ ልፍጭፍጭ ሱሪን ከፍተህ አባት የቆፈሩል ጉድጓድ ይመስል ዘለምት ለምትገባ አይነት ባል አይደለምን ያገባሁት። ኦፍኮርስ፣ ስላስደሰተኝ ነው አብሬ ያለሁት እንጂ ወንድሜ ነው እንዲ አብሬ መኖረው። ልክስክስ የዛሬ ወንዶች የሴትን ስሜት ትጠብቃለን እንዴ? አባት ቆፍሮ የሰጠ ጉድጓድ ይመስል ቀበቶን ከፍተኮ ዘለ እንትንን ለመክተት ነው የምትሞክረው። እኔ እንደዛ ቢሆን ይኖራል እንዴ ከኔ ጋር እከካም? የእኔ ስሜት ሳይከበር ምን አባ የምኖረው? እኔ አዲስ አበባ ልጅ ነኝ። ቅም አላሚድና ገጠር የዋን ተጫወትባት፣ ባልሽ ያረከ ደፋር። ታዲያ እንዴት አባ ነው የሚኖረው ከኔ ጋር እከክ። ገጠር መሰልኩ እንዴ? ባሌ ወንድሜ ነው እንዴ ታዲያ? አንዳንድ ወንዶች ምንድ ነው ምን ምኑን ነው የምታውቁት እናንተ? የምትኖሩት የሚመስላችሁ ወንድ ልጅ ስላስወለድክ ወንድ የሆንክ የሚመስላ አለ። የሴት ስሜት ትጠብቃላችሁ። እንደ አባት እንደ ከፈረ ጉርጓ ቀበቶውን ፈተ እብን እንኳን አታወርደውም። ከዛው በቆም ክበትክ ነው እኮ ላዩ ላይ ልትወጣ የምትሞክረው አህያ ይመስል ሩማንበሉሽ ሳያረቅ ውጭ ብዬ አኖርኩታ ልክስክስ። ወንድሜ መሰለ እንዴ ካዲ የሚኖረው ከኔ ጋር፣ እኔ እኮ አዲስ አበባ ልጅ ነኝ። ካል አባቱ ሊሰራ ይኖራል ይባረራለ። ቀይላስ አልተስማማንም። ስንቶቻችሁ ናችሁ ወንዶች? ራስን ጠይቅ፣ ራስን ጠይቅ። ሚስቴን ምን እያረኳት ነው ብለ ራስን ጠይቅ። ሂድና ራስን ጠይቅና ስድንጋ የበላችን ና ጠይቀኝ። እከካ ምኔ ሮማን ተሰማንትን መሰልኩ ዝምብዬ የምኖረው ራሳችሁን ጠይቆች ወንዶች ራሳችሁን ጠይቁ። እኔ አዲስ አበባ ልጅ ስሜቴ ከማይመጣጠን ሰው ጋር ልኖር አልችልም። ሂድና እዛ ተጫወትባት ገጠሪዋን። እኔ ሮማን ተሰማ ሰማሃለው። እንዲ ልክስክስ ምን አባቱ ነው የሚለው? የማሜ የድሮ ልጇ ባል ደግሞ ጉራጌ አግብቶ ነው ጉራጌኛ የሚጨፍር ሚዲያ ላይ ያገኘው። ሰውና ጉራጌ እየተሳደዱ ነው። አግባት፣ በጣም ታምራለች። ማሜም ራሷ ድርሻ ይዛለች። አግባት፣ ቆንጆ ለቆንጆ ተጋቡ። የሚያምር ወደዋለሁ። በጣም ምስኪን ልጅ ነው። ቆንጂዬ ሚስት አገኘ። እግዚአብሔር ይመስገን። አግባ፣ ትሞታለህ እንዴ?